እያልኩ ያለሁት ክርስቲያን ከሆንክ ስለ ክርስትና ማስተማር ያለብህ ክርስቲያን ነው። አንተ የሙስሊም ነብይ ከሆንክ ስለ አላ ስለ መሐመድ ነው መስበክ ያለብህ እንጂ እንደሱ አይባልም እ አንድ ነገር ላስረዳሽ። ትልቅ ልጅ ነሽ፣ ህጻራ እ እንደ ትልቅ ልጅ አስቢ። ነብያት ሲያስተምሩ ጊዜ የሌላን እምነት አንነካ፣ አናስተምርም፣ አያገባንም ብለው ያስተምሩ ነበር ወይንስ እነዚያን ሰተው ሰዎች ስህተት ላይ ናቸው ብለው ወደ እነሱ እንዲመጡ ያስተምሯቸው ነበር? እስኪ መልሽ። መሲሁ እንደዚህ ነበር ያደረገው። ኢየሱስ ክርስቶስ እኮ ፈሪሳዊያኖችን ሲጠራቸው ነበር፣ ወደ አምላክ ቃሉ እያለ ሲጣራል ነበር። እንዲህ አገባኝም እ ፈሪሳዊ ያደረገውኝም ስለ እውነተኛ አምላክ ነው እየሰበከ ያለው ማን? ኢየሱስ ነው ምን እዚህ ጋር ስለ ሁሉም ሃይማኖት እያውቃል፣ እሱን ይቅርብሽ ምናምን። ይሄ እኮ አዋቂነት አይደለም። ስለ ሁሉም ሃይማኖት አወቅም አላወቅም አዋቂነት አይደለም። ስለ ራሱ ሃይማኖት መጀመሪያ መርምሮ አጥንቶ ማወቅ አለበት። ይህን ከጨረሰ በኋላ ነው ሌላ ሃይማኖት ጋር ገብቶ ማውራት የሚችል። የአንቺን ሃይማኖት ከአንቺ በላይ አውቀዋለሁ። እኔ ሃይማኖቴ ምንድን ነው? የእኔን ሃይማኖት አውቃለሁ። ይ ክርስቲያን አይደለ አይደለም ማይስወይይህ በስመ አብ በስመ አብ ማለት ክርስቲያን አይደለሁም ብላ ክርስትና ካድሽው። እኮ እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኢየሱስ ክርስቶስ ኦርቶዶክስ ሆኖ ብሎ አስተምራለሁ አላስተማራም? ጭራሽ አላስተማረም። ይሄን ታውቂያለሽ? አንተ ቆይ እኔ የምልህ አንተ ስለ ኢየሱስ ምን አገባህ ነው እያልኩ ያለው። እንደሱ አይባልም፣ ምን አገባህ አይባልም። ይኸውልሽ ወገናችን፣ ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። ስለዚህ ያገባናል። ስለ ነቢያት መስበክ አለብን፣ እኛ የአምላክን ሕግና ስርዓት የምንከተል ሰዎች ማለት ነው። ገብቶሻል? ሄሎ ቤተሰቦች፣ መጥተው እዚህ ጋር ይልፈልፍ አሉ፣ ይገልጸው። ታያቸው፣ ዝም በያቸው። ትኩረት ትሽን እዚህ ጋር አድርጌ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አላስተማርም ነው። ኦርቶዶክስ ስለ እውነተኛው አምላክ እግዚአብሔር ይመስገን። ስለ እውነተኛው አምላክ አውቄ፣ የትኛው ነው እውነተኛው አምላክ? ኢየሱስ ክርስቶስ። እንደ ኢየሱስ ክርስቶስ አምላክ ላለኝ ብሎ አስተምሯል። መጽሐፍ ቅዱስ ላይ ላሳየሽ። ሲ እኔ አሁን አንተ ነገሮችን አጣማ የሆነ ነገር እንትን ልትል ትችላለህ። ይኸውልሽ ማስረጃ ልስጥሽ ወይ ነው ያልኩት። እኔ ስለ ሁሉም ማውቃለሁ አልፈልግም የማውቀው ይበቃኛል። እሺ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል ካወቅሽ ይሄን ንገሪኝ። ሁሉን ማውቃለሁ ብለሽ ነው ክርስቲያን ሆኖ ብሏል እላ አንዳንዴ ማለት ነው ድንጋይ ላይ ውሃ ማፍሰስ የሚሆነው ማለት ሂድና ከአባቶች ይሄንን መማር ከፈለግ ሂድና ከአባቶች። ሁሉንም አውቃለሁ ያልሸንኩ ታያባለታወቅም ክርስትናን አላውቄ እየአምኜ እየኖርኩ ነው። አሁን አንተ ተመልካች ወይም አንተ ለራስህ ሙስሊም ከሆንክ ሙስሊምን ትልትል የምትችለው ስለ ራስ ሃይማኖት ሰብከ ነው። ኢየሱስ ክርስቶስ ለምን ስለ አይሁድ አስተማረ? ስለ ፈሪሳውያን ለምን አስተማረ? አንተ ስለ ፈሪሳው ነው። እሱ ጌታ ነው፣ እሱ አምላክ ነው? አይደለም። አምላክ አለው ባሪያ ነው። መጽሐፍ ቅዱስ ላይ ላሳይሽ ባሪያ ነው ይላል። ያሰልሚሸን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ባሪያ እንደሆነ ተገልጿል። ምን ታያለሽ? ያ ቻላለ እሱም ማለት ነው። እሱን እኔ እግዚአብሔርን አንገቴ ይቀላል እንጂ ከሃይማኖቴ ወይ አላደርገውም። የትኛው ሃይማኖት ኢየሱስ ክርስቶስ አያውቀውም። ወላሂ ክርስትና የሚባል አያውቅም። ወላሂ ክርስትና የሚባል አያውቅም። አንተ ጭራፍ ጎለህብለትምላል እርግጠኛ ስለሆንኩ ነው። አንቺ ግን አንድ ቦታ ክርስቲያን ሆኖ ብሎ ኢየሱስ ወይስ ክርስቲያን አንድ ጥያቄ ትጠይቀህ እዚህ ጋ አሁን ግን ኧረ ይቅርብኝ። ስለ ሃይማኖት አይመለከተኝም፣ በቃ ይቅርብኝ። እኔ አሁን እኔ ከሙስሊም እህቶቼ ጋ ልታጣ ላይ ነበር። እግዚአብሔርን ከሙስሊም እህቶቼ ሆቻቸው መልካ ጊዜ ነው። ምንም ጭራሽ በረዳት እና ማወቅም አትፈልግም። ምንም ማድረግ አይቻልም።